ሰላም ሰላም፣ እንዴት አደራችሁ? ሰላም ናችሁን? እግዚአብሔር ይመስገን ደህና ነኝ እና ቪዲዮ የመስራትን እንትን እቅድ አልነበረኝም። በድምጽ የእውነት ብዙ ቦታ ላይ ሳየው የሀይሚ አካውንት ዩቱባ ሪፖርት እየተደረገ ነው። እንደዛ ቪዲዮ ብቻ አውጥቶ የሰሩት ብቻ ሳይሆን ብዙዎችን በውስጥ ሪፖርት እያደረጓ ስለሆነ በእናታቸው እኔ ቪዲዮችንም እየሰራሙ እየለቀኩም አይደለም። ግን ይህን ነገር ሳየው በሪኮርድ መቆየቶች እንደዚህ ሪፖርት እያደረጉ ነው ብሎ ሲያወሩ ትንሽ ስለተሰማኝ ነው። የሀይሚሂቶች የብሩኬም የሀይሚ ሂቶች እንግዲህ ለሰው ልጅ ጠላት አይጠፋም። ሁሉም ሰው ይወዳል አይባልም። ሰው ወደደ ጠላ ምንም አይደለም። ፈጣሪ አይጥላቸው፣ ግን በዚህ ልክ ለሰው ልጅ ክፉ ባትሆኑ ደስ ይለኛል። እና ሀይሚን የምትወዱት ሂቶች ብዙ አላችሁ እና አካውንቷን ሼር አድርጉ። ኮፒላላችሁ እላይም ያላችሁ እንዴት ዋናችሁ? ሰላም ናችሁ ወይ? እላለሁ መጀመሪያ ተናግረናል ለኦዲየንስ ያስተላለፈችው ነገር ነው ብለን አውርተናል። ምክንያቱም ያስተዋውቃል። ኦዲየንስ እንደተናገረች ያልገ- ይሄ የማይገባው ሰው ካለ እሱ ጠላቷ ነው ማለት ነው። ነገር የሚለቅም ነው ማለት ነው። የማይገባው ሰው እንጂ ትክክለኛ ቀጥታ ነው የተናገረችው። ተናግራለች። አዎ ተናግራለች። እሱንም ለማዝዳት ምክንያቱም አንዳንድ ሰዎች ደግሞ አላችሁ፣ ደውሎልን እንዲህ ብሎናል እንደዛ ብሎናል ምትሉ ሰዎች ምታሽቀብጡ ሰዎች አላችሁና ስራም አላጣል እናንተ ደውሎ ሀይሚ የሚያማበት እሱንም ነው የተናገረችው። በዛው ማለት ነው እግረ መንገዷን፣ እንደዛም ነው የተናገረችው። እና እናንተ ልቦና አይስጣችሁ ነው ምለው። እኔ ትላንትና ተናገር ያለው እግዚአብሔር ልቦና አይስጣችሁ። ምክንያቱም አፋችን እና ጭንቅላታችን የሚያስበው አንድ አይነት ካልሆነ ከባድ ነው። እኛ ሰው አይደለንም ማለት ነው። ያለንበት ስደት ነው። የሰው ሀገር ነው ያለ። ነው ብዙ ነገር የሚደርስብን ነገር አለ እንዴ ብዙ ከአንደበታችን። ሴቶች እኮ ነን፣ ቁጥብ መሆን አለብን። ከአንደበታችን የሚወጣው ቃላት ራሱ በጣም ሴት ልጅ ተመርጦ ነው እኮ፣ መርጣ ነው ቃላቶቿ የምትወረውረው። ሴት ያልሆነች ግን መርጣ አትወረውርም በፍጹም። ምክንያቱም እኔ አሁን ሜንሽን ተደርጎ የተለቀቀ አለ ለቲጂ ራሷ ልክ ላታለሁ። በጣም የሚያስጠላ ንግግር በጣም የሚያስጠላ ከሴት አንደበት የማንጠብቀውን ንግግር ነው እየተናገራችኋት ያላችሁትና፣ በነገራችን ላይ ልንገራችሁ መቼ መቼ መቼም አጥሏቸው፣ ሁለቱንም አትልፉ። ምክንያቱም ጀግኖች ስለሆኑ የሚዲያው መሪ ናቸው፣ ጨረቃዎች ናቸው። ጨረቃ ስትወርቅ አይታችሁ ታውቃላችሁ እንዴ? ለሰው ልጅ ብርሃን ስትሰጥ ነው የምናየው። ማታ ጨለማ ሲሆን ብርሃን አምጥታ ታፈካለች። እና እንደዛ እንደዛ ማለት ናቸው። ስማቸውን እየተጠቀሙበት ያሉ ልጆች ቢኖሩ እነሱ ናቸው። እና አተሳሳቱ እጥላለሁ ያላችሁ የመጣችሁ ደጋፊ ነኝ፣ አዎ ደግፋለሁ ብላችሁ የመጣችሁ ልጆች ካላችሁ ደግሞ በስትክክል ደግፏቸው። አይ አልደግፍም ደብራችሁኛል ካላችሁ ሄዱ እየሄዳችሁ፣ መንገዱ እኮ ክፍት ነው። ማንም የያዛችሁ ሰው የለም እንድትሰድቧቸውም ጊዜም ቦታ እነሱ ብትሰድቧቸውም እኮ ለምደውታል። በነገራችን ላይ በጣም ለምደውታል። ከመልመዳቸው የተነሳ ሁሉ አዳብት አድርገውታል። የእናንተን የምትሰድቧቸውን እናንተ የምትናገሯቸውን ነገሮች አያዳምጧችሁም፣ ግን ትክክለኛ ኦዲንስ የሆኑ ሰዎች የሚሏቸውን ነገሮች ይተገብራሉ። አተሳሳቱ እኛ ትክክለኛ የሆነ ኦዲንስን አነኩም። ሁለቱም ሲናገሩ ብሩክም ቢሆን እግዚአብሔር የሚሰጣችሁን ነገር ይስጣችሁ። እኔ የምለው ግን ብሩክን ወክላችሁ የምትናገሩ ሰዎች አላችሁ። ደስ የሚለው ይመስላችኋል? ሀይሚን ስትሰድቧት ብሩክ ደስ የሚለው? አትሸወዱ። ጭራሽ ውስጡ ትልቅም እያስቀመጣችሁ እንዲጠላችሁ እያደረጋችሁ ነው። አትሸወዱ። እንደናንተ አይነት ሰውን አይደግፍም፣ ታቁታላችሁ። ባህሪውንም ጠንቅቃችሁ ታቁታላችሁ። የእሷንም ባህሪ ጠንቅቃችሁ ለእሷ ተደርባችሁ ብሩክ የምትሰድቡ ለብሩክ ተደርባችሁ ሀይሚን የምትሰድቡ ሰዎች ተሳስታችኋል፣ ተሳስታችኋል። አንድ ሱሪ ላይ ያለን ኪስ የተለያየ ልታረጉት እየጣራችሁ ነው። ኖ ከግራ አውጥታችሁ ወደ ቀኝ ኪስ ልትከቱ አትችሉም። ምክንያቱም አንድ አይነት ስለሆኑ ማለት ነው። አትሳሳቱና በነገራችን ላይ ቪዲዮውን ስታዩ ከልባችሁ ሆናችሁ እዩ። ምንድን ነው ቃላቱ የሚተገብሩት ነው እንጂ ያላትን ቃላት ብቻ በቃ መጥፎ ቃላትን የተናገራት መጥፎ ቃላትን የተናገራችሁ ብላችሁ ብቻ ለምንድን ነው ይዛችሁ ሚዲያ ላይ የምትመጡት? ይሄን ሀሳብ ያነሳችሁ ለምንድን ነው? የምታወጣው ቃላት ለምንድን ነው? ቃላቱን የምትጠቀምበት ምክንያት ምንድን ነው? የሚምለው የቱ ጋ ነው የምትምለው የቱ ጋ ነው ብላችሁ ማስተዋል አለባችሁ ቪዲዮን ስታዩት እንጂ፣ ኖርማሊ ዝም ብላችሁ ዝም ብላችሁ ይዛችሁት መታችሁ ብቻ ገስት ከፍታችሁ ለመሳደብ አትሮጡ። ደስ ይለናል። ስድቡን ሰምቼዋለሁ። ምንድን ነው አንናገርም እንጂ ብንናገርም እንደሆን ይባላል። ምንድን ነው ብንናገር እናልቃለን የሚባል አባባል አለና ብቻ ብዙም ማውራት አልፈልግም። ስድቡ ላይ ያለ አንድ ነገር ብቻ ሰምቻለሁ። ሜንሽን ተደርጌ ተነቅቅ ያለው እና የተናገርሽው አለች። እታች ካለሽ ማንም ማንም ምንም ምንም የሚፈራሽ የለም። ተከብረሽ ተቀመጪ። በቃ ተከብረሽ ተቀመጪ። ሴት ነሽ፣ አነካችሽም። ተከብረሽ ተቀመጪ። ታዲያ አንቺ ነሽ እንደ ገዝተሽ እቃ እየሰጥሽ ያለሽ፣ ውሸታም ውሸታም አምስት ሳንቲም ያደረግሽላቸው ነገር የለም። ለሁለቱም ለሁለቱ ምንም ያደረግሽላቸው ነገር የለም። እንዲ ያድርግላቸው። እሷ ይሄንን የሰጠችው ከሰውንት ምን አገባሽ? ከዚህ ነው አይሚ አይሚ፣ አንዴ ይቅርታ፣ ኮሜንቱ ምን አለች? ቡራም ተሳስቷል ትል ታያቸው፣ ቆይ ታያቸው ወይ ደማስማ የምትናገሪ ልጅ ምንም ነገር ያደረግሽላቸው ነገር የለም። የውሸት እኔን ያደረግኩላቸው ብለሽ የምትነዥውን ፕሮፓጋንዳሽን እዛው ብታስቀምጫው አሪፍ ነው። ወርቁን የሰጠችው ምናምን ያልሹ ነገር አለ ሰምቻለሁ። ስድቡንም ተሳስተሻል። እሷ የምትሰራው ብር አይደለም እንዴ? እንዴት ነው አንቺ ነሽ እንደ እየላክሽ እያኖርሻት ያለሽው እስካሁን እና ስነ ስርዓት ይዘሽ ብትቀመጪ በጣም ደስ ይለናል። ከሚገባው በላይ በጣም ደስ ይለናል። ባትነኪያቸው፣ ገና ልጆች ናቸው እያደጉ መሄድ ልጆች ናቸው እና መቼም ለመለያየት ብትሞክሩ መቼም እኔ አንድ ላይ ሲመጡ ማየት ናፈቀኝ። እናንተ ምን እንደምትሉ ከወደድሽው ወድጅዋለሁ ብላችሁ ተናገሩ እንጂ ልጅቷን እንደዚህ ጭንቅላቷን የሚመታት ነገር አትናገሩ። ገና ልጅ ናት። ከስራ አትቁረጧት፣ አትቅጠፏት። ልትቀጥፏት በጣም እየተሯሯጠችሁ ነው ግን አልቀጠፋለቻችሁ ምክንያቱም ልክ ገደል ናት ብላችሁ ስታስቡ ብቅ ትላለች አምሮባት ብቅ እሱንም ልክ ጫፍ ጭፈን ገደል ነው ስትሉ ብቅ ይላል አምሮበት እሺ ምን ያርጓችሁ ከዚህ በላይ ማሸነፍ አትችሉም እያሏችሁ ነው እየነገሯችሁ ነው እያስተማሯችሁ ነው እነሱን ማሸነፍ አትችሉም በቃ አርፋችሁ ተቀመጡ። ከአንደበታችሁ የሚወጣው ሴት ናችሁ፣ ከአንደበታችሁ የሚወጣውን ነገር ተጠንቀቁ። ሲቀጥል ደግሞ በጣም የምታውሩት ነገር ያስጠላል። የሆነ ኦዲየንሱ ተሰብስቦ የሆነ ነገር ቢያደርጋችሁ ኦዲየንሱ ድጋሚ በሌላ ሰው አምጥታችሁ ደግሞ ልታሰድቡ ነው። ይሄ የታወቀ ነው። የታወቃችሁ ናችሁ። ስታረጉትም ነበረ፣ በማይታወቅ ሰው አምጥታችሁ ስታሰድቧት ነበረ። ምን አዲስ አይደለም ይሄ እኔ አላደረግኩትም ተብሎ ተመጣና አውቀው ይኸው አሁን መደረጉን እኮ ይፋ እየወጣ ይፋ እግዚአብሔር በነገራችን ላይ ለበጎ ነው፣ ፀጥ ሚያስብሎ። ከዛ በኋላ እራሱ ሰውዬው እኮ በአፉ መቶ ይናገራል። ገስት ከፍቶ ሲሰድባት የነበረ ሰው አንቺ ነሽ ያደረግሽው ስትባይ፣ አላደረግኩም ብለሻል። ግን ራስሽ ነሽ ያደረግሽው። ይኸው አሁን አጋለጥሽ ራስሽን ራስሽን አጋለጥሽ። ግን እባክሽ ባነት ብላለች። እሷም አንድ ሰ አንድ ልጅ ነሽ ያስቸገርሽኝ። ሜንሽን አታድርጊያት፣ ከቻልሽ ሜንሽን አታድርጊያት። በቃ ተከብረሽ ተቀመጪ። ስደቢያት፣ እሺ ቲክቶክ ላይ ስደቢ፣ በራስሽ መንገድሽ ልቀቂ። ግን ለምን እንደው ሜንሽን የምታደረጊያት? እሷን ለመግደል አትቺም። ለእሱ ሜንሽን የምታደረጉ ሰዎች አላችሁ። እሷን ስለሰደባችሁ እሱ ደስ አይለውም፣ እሱን ስለሰደባችሁ እሷ ደስ አይላትም። አትሳሳቱ እባካችሁ። እንዴ ምን ሆናችሁ ነው? እባካችሁ፣ አረ ጤነኛ ሆኑ። ቢያንስ የሰው ልጅ እኮ ጭንቅላት የተሰጠው ሊያስብበት ነው። ጭንቅላት የተሰጠው ሊያስብበት ነው። ሊያስብበት እስከሆነ ድረስ ደግሞ ማሰብ ማሰብ ከተቻላችሁ እያሰባችሁ ኑሩ። ማአላይ ማሰብ አልችልም ካላችሁ ደግሞ አርፋችሁ በቃ ቤታችሁ ተቀመጡ። ደግፉኝ አላለቻችሁም። ተዋት። ሰብስክራይባችሁንም ሄዳችሁ አንሱት። አትንኳት። እንድትወድቅ አታድርጓት። የእሱንም ሰብስክራይብ ከፈለጋችሁ ሄዳችሁ አንሱ። አትንኩት። በቃ ትክክለኛ ኦዲየንስ ተብሎ የሚከተለው በቂያቸው ነው። በቂያቸው ነው እናንተ ከምደግፏቸው፣ እንደውም ቢቀርባቸው ይሻላል። ምክንያቱም ስማቸውን እያበከታችሁ ስለሆነ ጭንቅላታቸውን እያደማችሁ ስለሆነ የእናንተ መከተል ምንም አያደርግላቸውም። ለነሱ ምንም አትሳሳቱ። አንድ ሰብስክራይብ ሁለት ሰብስክራይብ ሶስት ሰላሳ አርባም አድርጉት ሰብስክራይብ ቢነሳው ከህይወታቸው የምታጎሉባቸው ነገር የለም። ህይወታቸውን ሁሉንም የሚያኖረው እግዚአብሔር ብቻ ነው።